ያው በቃ በጣም ፒሶኝ እየኖርኩ ነበር፣ እና ወደ ቲክቶክ የመጣሁት ቸከሷ ጴንጤ ነበረች፣ እና አይ ቲንክ አላህ ይስጣት አሰለመችኝ፣ እሷ ናት ያሰለመችኛው። እና አይ ቲንክ ወደ ሶስት አመት ነው አራት አመት ቆየን። እና መጀመሪያ ስንጀምር ችግር የለውም ብላኝ ነበረ፣ እና ወደ አንድ ሃይማኖት መምጣት አለብን ምናምን ነገር አለችኝ እና ቃል አስገቧት። ምንድን ነው ቃል ያስገቧት እንትን አልኳት፣ ፋይናሊ የምንደርስበትን ፖይንት አልቀበልም ማለት አይቻልም። እኔ ጴንጤ ከሆነ መዳረሻችን አክራሪ ጴንጤ ነው መሆኑ አልኳት፣ ቸርች የሚመላለስ ምናምን፣ ኦርቶዶክስም ከሆነ እንደዛ፣ ሙስሊምም ከሆነን እንደዚያ፣ በቃ ምንም ከሆንን አልኳት። እና ላይክ ቃል ገባችን ማለት ነው። ከዛ ጆርኒያችንን ጀመርን፣ ማንበብ ምናምን ጀመርን። እኔ የተለያዩ ቤተክርስቲያኖች እየሄድኩ ጥያቄ ለመጠየቅ ሞከርኩ። ገባ እና እነሱ እራሱ ጥያቄ ላናቸው ገና አያውቁትም። ልክ አንድ ለውም ትዝ ይለኛል። መጽሐፍ ቅዱስ የድሮውን ፈልጌ ነበር አልኩት እስከ 27 ሺህ ብር ምናምን የሚሸጠው ስለው ከዛ እንዴ እንዲ ለምን ተወደደ ምናምን ነገር ምናምን ነገር እለዋለሁ ያው የድሮ ስለማይበረዝ የአሁኑ ስለተበረዘ ሰው ያንን ይፈልጓል አላለኝ መበረ ዘለዋሉ ደንግጦ ማለቴ ምናምን ብሎ የሆነ ሰላሳ ደቂቃ አብራራልኝ። ዚ ለኛ የት መሰለ ቅድስት ካቴድራል አራት ኪሎ ማለት እና እሱ መጽሐፍ ቅዱስ ያልፈለኩበት ቦታ የለም ይናል እና በዚህ ጆርኒ የተጀመረ አጥጋቢ መልስ አላገኘውም በሱ ማለት ነው። ከዛ ወዴት ነው የተቀጠለው? ወደ እንትን ተገባ ማለት ነው። ወደ ቲክቶክ ሪኩዌስት ተደረግኩኝ። ቲክቶክ ላይ ብዙ አዋቂዎች አሉ እዛ መሞከር አለብህ ተባልኩኝ። መጣ ወደ ቲክቶክ እና ወደ ቲክቶክ ስመጣ ክርስቲያኖች ቤት ነው የገባሁት። ገባህ ክርስቲያኖች ቤት እና ክርስቲያኖች ቤት ገባና ጥያቄ አለኝ ይላቸዋለሁ። ክርስትና ላይ እኔ ጥያቄ መልስ ፈልጌ ነው። ከዛ ምንድን ነው እምነትህ ሲሉኝ እኔ እምነት የለኝም ግን አንድ ፈጣሪ እንዳለ አምናለሁ ስላቸው ሙስሊም ነህ ካ ይሉኛል፣ ይሉኛል ኧረ እኔ አይደለሁም ስላቸው እስኪ ነብዩ መሐመድ ነብይ እንዳልሆነ መስክር ይልኛል። ከዛ መሰክርላቸዋለሁ እና አይዋጥላቸው። ከዛ ብታያልኩ በጥያቄ እኔ ተከራክሪያቸው አይደለም፣ በጥያቄ ብቻ አበጠሪያቸው ወጣሉ። እና አብዛኞቹ ብሎክ እያደረጉ ነው የሚያስወጡኝ። ማለት የሆነ በቃ ጥያቄ ጠቃቸኋል፣ አይመልሱትም። ሲንደፋደፉ ሲንደፋደፉ መለሱ ልኝ እኮ፣ ይሄ ማለት ይሄ ነው እላቸዋለሁ። በቃ ይናደዳሉ፣ ጠሉኝ ጠሉኝ። በቃ ብዙ ቤት ማለት ነው። ተንቀሳቃሽ ላይብረሪ ነው አልኩ። ይጠቅሰዋል ኦሬዛ ፊጥረ ሲቹዌሽን ብዙ ነገር በቃኛ ግራ ገባ። እንዲህ አልኩኝ እንደዚ ይነሰዋል እንዲ ልኝ ወላሂ ንዲ ልኩት እንደዚ ይነሰዋል እንዲ አልኩኝ። ከዛ ረሂማ ችግር ነው አልኩኝ። እውነት እንዲ አልኩ። ሩቅ ነው ሰውየ። እኛ ደግሞ ገና ወደኋላ ነ። በቃ የሆነ ማያቀው ነገር የለም። ብዙ ሲቹዌሽን አለ እስክሪስም የለም በ ዝም ብሎ መጽሐፍ ቅዱስን በቃ እንደሄ እንደ ቤተሰብ ስም ነው የሚጠቃቀሰው። ከዛ ከዚህ ምናምን ያጠቃቀሷል። እንደ አር እንዴ ሰው የምንሆነ ነው አልኩኝ። ከዛ ግራ ገባኝ። በቃ እንዲ ከዛ በቃ ህይወቴ ባዶ እንደሆነ ተሰማኝ። በቃ ምን እንዴት ልበለ በቃ ባዶ ነው የሆንኩት ማለት ነው እና ተዋወቅኩት። ዑስታዙ ሄድን። ምን እንደማ ምን ጠየቀኝ፣ ነገርኩት ኢንሻላ፣ ትሰልማለክ አንተ ጥሩ ነገር፣ ጥሩ ነው ያለከው። የሚከብድ ነገር ያለ አይመስልም ምናምን ብሎኝ። ወላሂ ባቢላን ጠይቃቸው እኔ ቲክቶክ ከመጣሁ ለአንድ ዓመት አልሰለምኩም። ወላሂ ባቢላን ጠይቃቸው እኔ ቲክቶክ ከመጣሁ ለአንድ ዓመት አልሰለምኩም ነበር ለአንድ ዓመት። ከዛ በቃ ከሙስሊሞች ጋር ጀለሰንኩኝ እቤት ይከፈታል፣ ሞደሬተር ይሰጠኛል። በቃ ይህን ክርስቲያን እያገቡ ሳበጠረው ነው ሙሉ ማለት ነው እንደም ከሆን ንጽጽር ትቻለሁ። እማልዞርበት ቦታ የለም ነበር እማልዞርበት ማለት ነው። እና ከዛ እየተባለ የተባለ መጣሁ። አልሐምዱሊላ መጨረሻ ላይ ሰለምኩና ስሰልም፣ በነገራችን ላይ እውቀት ብቻ አይደለም ይሄ ያወቅኩት ነገር ኖሮ ሳይሆን መገለጥም አለሁ፣ ወላ ነው የምልህ። እሱን ሌላ ቀን በሰፊ ያጫውታለሁ እና አንድ ምን ተስማማን? አንድ አምላክን መታዘዝ እና ሰዎች ሊያደረጉብን የማንፈልገውን ነገር ሰዎች ላይ አለማድረግና ሰዎች እንዲያደርጉልን የምንፈልገውን ማድረግ ማለት ነው እና ይሄ የላይፍ ፊሎሶፊ ነበረና እዚህ ላይ የምትጨምርበት ነገር ካለ ጨምርበት፣ ካልሆነ እችን ለሁለት እያላ መጥናት እንቀጥላለን። አይ እኔ የምጨምርበት ነገር የለም። በነገራችን ላይ ውው ብቻ ሳይሆን በጣም የተደነቅኩበት አደገኛ ሰው ነው። እኔ አሁን ያልከው ሰውና ዑስታዝ ወሂድ በጣም አደገኛ ሰው ነው። እኔ ያደንቀል ላ ጊዜ ለአደማምቀል ልብዬ ይበቃል ይበቃል። እኔ አይ እውነቴ ነው። እሱ ጋር ማውራት አልፈልግም ራሱ እሱ ጋር አንተ እንደውም እንትን አልከኝ አንተ የሰለም ከበሱ ምክንያት ነው። እኔ እንዳልኩክ ማለት ዑስታዙ ሄድን ካገኘው በኋላ የበለጠ ክርስቲያን ትክክል እንዳልሆነ ነው የተረዳት። የበለጠ በጣም ክርስትና ልክ የማይሆንባቸውን ብዙ መንገዶች ነው ያወቅኩት እና መቼም መቼም በቃ እኔ እኔ ላይ አይባልም፣ ግን ከዚ ለምናበወጣ እኔ ወይ ኤቲስት ምና ነው መቼም ክርስቲያን አሉ። መቼም ማለት ምናልባት የሆነ ክርስቲያን የማይኮኑባቸውን ኢንሚሊየንስ ሪዝን ነው። በ በጣም የሰው ልጅ እኔ ጤነኛ ካልሆነ በስተቀር እኔ ክርስቲያን እንዴት እንደሚሆን ግራ ያገባኛል፣ ያስጨንቀኛል፣ እውነት ያስጠበበኛል። ሰው እንዴት ክርስቲያን ይሆናል? እንዴት ትሆናለህ? አስበው። አንድ ሰው እንዴት ክርስቲያን ይሆናል? አስበው። እንዴት ክርስቲያን በራሴ አመለካከትና በራሴ ውሳኔ እንደዛ ልበል ተውስ፣ አንተ አትበለኝ። ይህ ሰብከት ነው የሚመስለኝ። እውነት ይሁን እራሱ ውስጥ አይቀበለውም። ሰው እንደ ክርስቲያን ነው አስበው። ገና ስትወለድ እግዚአብሔር ታገኘዋለህ። ከዛ አንተ ባቢሎን ተረግመሃል ይላል። እንዴ ምን አረኩ እግዚአብሔር ስትለው አዳም በቃ ስራ ሲሰራ አጥፍቷል። የእሱ እንትን አንተም ላይ በቃ ለጥፍ ይባሉ። እኔ እኮ ምንም አላረኩም ስትሎ እኔ አይመለከተኝም። ትጠየቃለ ትጠይቃል። አረ እግዚአብሔር ፌራ አይደለም ስትሎ የሚባል ነገር የለም። እኔ ፈጣሪ ነኝ እንደ ፈለኩ ነው ማረግ ይላል። ምንም እኮ አላደረግም በቃ ተረገማል። ከዛ ሴቷ አንቺ አላት ትረገመያለሽ ሔዋንን ምረግመታለሁ፣ በእሷ የተነሳ ትረገመያለሽ። ልክ ከአስራ ምናምን ዓመት ሲሞላሽ ደም ይፈስሻል እርግማኑ ይጀምራል ይላል። ከዛ ስትወልጅ ደግሞ በጭንቅ ትወልጃለሽ ይላታል ማለት ነው። ሰው እንዴት ይህንን እያወቅ ክርስቲያን ይ በቃኒ አይ ክርስቲያን ከዛ ይመጣና አባት፣ ይሄ የመንፈሳዊ አሰራርን በስጋዊ ለመመረመር መሞከሩ ይሄ አንዱ ጥፋት ነው። አንተ ወጣት ነህ። ፋየር ጅ ላይ ያለው የፈጠን ፈጠን ቀደም ቀደም ማለት አለ። መንፈሳዊ ነገር ላይ ደግሞ እንደዚህ አይሰራም። እሺ ባቢላን፣ ስለዚህ ዝም ብለ አሜን ብለ መቀበል እሱ። እኔ እጠይቅሃለሁ አሁን በስልምና ያገኘኸውን ነገር ከመጠየቅ በፊት የችኪዋ ነገርስ የጴንጠዋ፣ ያው ችኳ እንትን አለን አብረን ተጓዝን። መጽሐፍ ቅዱስ ማንበብ ጀመርን። አክቹሊ ቲክቶክ ላይ እንደመመጣ ታውቃለች። ግን በዚህ ይህንን አካውንት አታውቀው፣ ምክንያቱም በጣም እስልምናን ትጠላ ነበር። በጣም ማለት መጨረሻ ነው የምጠለው እኔ ደግሞ ሙስሊሞች ይመቹኛል እና ይህንን አካውንት አልነገርኳትም ነበር እና ብቻ መጨረሻ ላይ ክርስቲያን እንደማልሆነ እሷ ከክርስትና አራቀችኝና በጣም አደገኛ ሰው ነው። በእውቀት የማያውቀው ቋንቋ የለም። ንጽጽር እንደዚህ ሰው የሚችል ሰው የለም። መጽሐፍ ቅዱስ እንደዚህ ሰው የሚያውቀው ሰው የለም። ለእናንተ ሙስሊሞቹ ማለት ለእናንተ በጣም